የማዳበሪያ እጥረትን ለመፍታት መንግስት ወደ 1.5 ሚሊዮን ሜትሪክ ቶን ማዳበሪያ ግዥ መፈጸሙን የመንግስት ኮሚኒኬሽን አገልግሎት ገለጸ። የመንግስት ኮሚኒኬሽን አገልግሎት በግብርናው ዘርፍ የተሰሩ ስራዎች ላይ ማብራሪያ ሰጥቷል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ዘጋቢያችን ኤልሳጉሽ በቀጥታ የስርጭት መስመራችን ላይ ትገኛለች። ከእሷ ጋ ቆይታ አድርጋለሁ። ሰላም ኤልሳ ስቲንግ። በመግለጫ የተነሱ ዋና ዋና ጉዳዮች ምንድን ናቸው ንገሪን። አመሰግናለሁ ተሾመ። የመንግስት ኮሚኒኬሽን አገልግሎት በወቅታዊ ሀገራዊ ጉዳይ ላይ መግለጫ ሰጥቷል። መግለጫውን የሰጡት ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳ ናቸው። በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለም አቀፉ የፋይናንስ ጉባኤ በተለይም በፈረንሳይ በተካሄደው ላይ የሰጧቸው ማብራሪያዎች ምን ይመስላሉ፣ በግብርናው ዘርፍ እየተሰሩ ያሉ ስራዎች እንዲሁም የአሜሪካ ተራድኦ ድርጅት ዩኤስአይዲ በኢትዮጵያ ሲሰጥ የነበረውን የምግብ ድጋፍ አቋርጦ እንደነበር ይታወሳል። ከዚህ ጋር

ሀገራዊ ጉዳዮች ላይ ማብራሪያ ሰጥቷል። የመጀመሪያው ቀደም ብዬ እንዳነሳሁት ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንሳይ በተካሄደው የፋይናንስ ዓለም አቀፍ ጉባኤ ላይ መገኘታቸው ይታወሳል። በዚህም እንግዲህ ኢትዮጵያ እየሰራቻቸው ያሉ ስራዎች፣ እንዲሁም በዓለም አቀፍ ደግሞ እየተሰሩ ያሉ ስራዎች ምን ይመስላሉ የሚሉት ላይ ማብራሪያ መስጠታቸው ይታወቃል። የመጀመሪያው የእዳ አከፋፈል ሥርዓቱ ላይ ያሉ ችግሮች ምን ይመስላሉ የሚለውን፣ እንዲሁም እያደረሱት ያለው ጫና ምንድን ነው የሚለውን ማብራሪያ መስጠታቸውን ነው ሚኒስትር ዴኤታ ሰላማዊት ካሳ ያነሱት ከዚህ ጋር ተያይዞ እንግዲህ ዓለም አቀፍ የገንዘብ ተቋማትን ጨምሮ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጋር ተያይዞና እንዲሁም ደግሞ ለታዳጊ ሀገራት ሊሰጡ ያሰቡትን ድጋፍ እየሰጡ አይደለም ወይም ደግሞ ቃል የገቡትን ድጋፍ በአግባቡ እያደረሱ አይደለም፣ ይህም መስተካከል አለበት የሚል ሀሳባቸውን ማንሳታቸውን ነው ሚኒስተር ደቷ ያነሱት። ቃል የተገባውን በአግባቡ መፈጸም ያስፈልጋልን ብሏል። በተለይ የአየር ንብረት ለውጥ ላይ እየተሰሩ ያሉ ስራዎች አሉ። ከዚህ ጋር ተያይዘው ደግሞ ሊሰጡ የታሰቡ ድጋፎች በጊዜያቸው መድረስ እንዳለባቸውም አንስቷል። ኢትዮጵያ የአየር ንብረት ለውጥን ለመከላከል እየሰራችሁ ያለችው ስራ ምንድን ነው የሚለውንም እንዲሁ በመድረኩ ላይ ማብራሪያ ሰጥቷል። እስካሁን እንግዲህ ወደ 26 ቢሊየን የሚሆን ችግኞችን መትከሏን አንስቷል። ይህንን ደግሞ ወደ 50 ሚሊየን ቢሊየን ችግኝ ለማሳደግም እየተሰራ መሆኑን ነው ያነሱት። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በፈረንሳይ በነበራቸው ጊዜም ከተለያዩ ሀገራት መንግስታት ጋር ውይይት ማድረጋቸውን አንስተዋል። ከነዚህ መካከል ደግሞ ከሳውዲ አረቢያና ከኬንያ ታላ ታላላቅ መንግስታት አመራሮች ጋር ውይይት ማድረጋቸውን አንስተዋል። ከዛ ባለፈ ደግሞ ከአይ ኤም ኤፍ አመራሮችና ከተባበሩ መንግስታት ድርጅት አመራሮች ጋር እንደዚሁም በተለያዩ ወቅታዊ ሀገራዊ ጉዳይና አለም አቀፍ ጉዳዮች ላይ ውይይት ማድረጋቸውን ነው ያነሱት። ከዚህ ባለፈ ደግሞ የመንግስት ኮሚኒኬሽን አገልግሎት መግለጫ ከሰጠባቸው ጉዳዮች በተለይ አንደኛውና ዋነኛው በግብርና ዙሪያ በዚህ ጊዜ እየተሰሩ ያሉ ስራዎች ምን ይመስላሉ የሚለውንም አንስተዋል። በተለይ በበልግና በመኸር እርሻ የተሰሩ ስራዎች ምን ምንድን ናቸው የሚለው እንደ ጥቅል ተነስቷል። ከዚህ ባለፈ ደግሞ የአፈር ማዳበሪያ እጥረትን እንግዲህ ለመቅረፍ በመንግስት በኩል እየተሰሩ ያሉ ስራዎች ምንድን ናቸው የሚሉትንም አንስተዋል። ከዚህ ጋር በተያያዘ በበልግ እርሻ ወደ ሁለት ነጥብ ስድስት ሚሊየን በላይ መሬት ሄክታር መሬት በዘር መሸፈኑም ተነስቷል። በምህር እርሻ ደግሞ እስከ ሰኔ ዘጠኝ ባለው መረጃ መሰረት ወደ 11 ሚሊየን ሄክታር መሬት በላይ መታረሱን አንስተዋል ከዚህ ውስጥ ደግሞ 2.8 የሚሆነው በዘር ተሸፍኗል ነው ያሉት ከዚህ መካከል በክላስተር እየታረሰ ያለ ማለት በክላስተር ከታረሱት ደግሞ አራት ነጥብ ሁለት ሚሊዮን ሄክታር በክላስተር መታረሱን አንስተዋል ከዚህ ውስጥ ደግሞ 1.5 ሚሊዮን በላይ በዘር ሚኒስትር ሰላማዊት ካሳ ያነሱት ከዚህ ባለፈ ደግሞ ቀደም ብዬ እንዳነሳሁት የማዳበሪያ እጥረትን ለመከላከል

ናቸው የሚሉትን አንስተዋል። ከዚህ ጋር ተያይዞ ወደ 1.5 ሚሊዮን ሜትሪክ ቶን የሚሆን የአፈር ማዳበሪያ ግዢ እንደተፈጸመና አሁን ደግሞ የተወሰነው ወደ ሀገር ውስጥ መግባቱን ከዛ ባለፈ ደግሞ በቀጣይ የሚገቡ እንዳሉ አንስተዋል። ከዚህ ጋር ተያይዞ እንግዲህ ወደ እርሻ አርሶ አደሩ ሳይገባ በፊት የአፈር ማዳበሪያውን ለአርሶ አደሩ ለማድረስም እየተሰራ መሆኑን አንስተዋል። ከመጣው የአፈር ማዳበሪያ መካከል ወደ አማራ ክልል 232 ሺ በላይ ሜትሪክ ቶን መላኩን አንስተዋል። እንግዲህ በቀጣይም የአፈር ማዳበሪያ ችግርን ለመፍታት እንደሚሰራ ነው የመንግስት ኮሚኒኬሽን ሚኒስትሯ ወይዘሮ ሰላማዊት ካሳ ያነሱት። ከዛ ባለፈ ቀደም ብዬ ከተራደው ድርጅት በኢትዮጵያ ሲያደርስ የነበረውን የምግብ ድጋፍ ማቋረጡ ይታወሳል። ከተለያዩ ህገወጥ ድርጊቶች ጋር ተያይዞ ከዚህ ጋር ተያይዞ የተቋቋመ ግብረ ኃይል አለ። ይህም ግብረ ኃይል እንግዲህ ከአደጋና ስራ አመራር ኮሚሽን ጋር በቅንጅትና ከዩኤስ ቅድም እንዳነሳ ነው ከአሜሪካ ተራደው ድርጅት ጋር በጋራ በመሆን የተቋቋመ ግብረ ኃይል ነው። ይህ ግብረ ኃይል እንግዲህ ህገወጥ ስራዎችን በመከላከል በቀጣይ ድርጅቱ የምግብ ድጋፍ እንዲያደርግ ለተፈናቃዮችም ሆነ ከስደት የተለያዩ ሀገራትም የመጠዋሉ ከዛ ጋር ተያይዞ በተገቢ መንገድ እንዲያደርስ ለማድረግም እየተሰራ መሆኑን ነው ያነሱት ሚኒስተሯ። ከዛ ባለፈ ደግሞ በተለይ ከሰሞኑ የተጀመረ አንድ አውደሪ አለ የጤና አውደሪ። ከጤና አውደሪው ጋር ተያይዞ የተሰሩ ስራዎች ምን ይመስላሉ የሚለውን ሲያነሱ ነበር። እንግዲህ የጤና አውደሪው በሳይንስ ሙዚየም እየተካሄደ ይገኛል። ይህ ደግሞ ኢትዮጵያ በጤናው ዘርፍ እየሰራቻቸው ያሉ ስራዎች ምን ይመስላሉ የሚለው ማሳያ ነው ሲሉ አንስተዋል። ከዛ ባለፈ ደግሞ ታዳጊዎች ለጤና ትኩረት እንዲሰጡ ተደርጎ እየተካሄደ መሆኑንም ነው ያነሱት። ጥቅል የነበረው አጠቃላይ ሁኔታ ይህንን ይመስላል ከዚህ ባለፈ ደግሞ በቱሪዝም መስክ ኢትዮጵያ በዚህ አንድ ወር ውስጥ ልሰራቸው ያሰባቻቸው የተለያዩ ስራዎች አሉ በተለይ ኢትዮጵያ በርካታ የሚጎበኙ ሀብቶች አሏት እዚህ ላይ ትኩረት አድርጋ እንደምትሰራ ነው በዚህ ወር ያሳሰቡት ጥቅል እንግዲህ የነበሩት መረጃዎች እነዚህን ይመስላሉ ምሽት ላይ በሚኖሩት ዜና ደግሞ ሌሎች ሀሳቦችና ሌሎች ተንተን ያሉ መረጃዎችን ለተመልካቾቻችን የምናደርስ ይሆናል ተሾማ አመሰግናለሁ